ስፒድ ሰኒን አግቶ ማሰንበቱ ሳያንስ እቤታቸው አካባቢ ሄዶ ሲያንዣብብ ራኬብ ወታ አይታው ነበር። ለምን መጣ ስትል ከላይ እስከ ታች ገላምጣው ተመልክታው ነበር። ሰኒ እህቷ አሁንም እንደታገተች ነው። ኪራ ጽናትን አግብቶ በቤት ብቻቸውን በሰላም በደስታ የሚኖሩበትን ቀን እንዲያፈጥነው ነው እየተማጸነ በዛም በተስፋ ደስ እያለውም ለጓደኛው ሲያማክር ነበር። ሜላት ከኒና ጋር አንዱ ለስትባባል የተመለከተችው ብርቄ ሜላትን ደበደበቻትም እነ ጽናት በክፍለ ሀገር ሆነው የብርቄ መጥፋትንና ጠፍታ የት እንዳለች ባሏ በዛ ቢሰማ ከኛ ጋር ትልቅ ጸብ ይኖረዋል ድሮም ድሮ ነው ለኛ አይተኛም አሁንም እንግዲህ ይህንን ከሰማ አይለቀንምና ምን እናድርግ ኒና እንግዲህ ከባድ ችግር ውስጥ ሁሌ እኛን እየከተተች ነው ስትል ለዴቭ እያማከረችውም ነበር የምህሩ አማት በጽዮን መታሰር እጅጉን አዝና ፈዛ ደንዝዛለች። ባለቤቷን በዚህ ልክ ማዘንሽ ለምንድን ነው ሲል እየጠየቃትም ነበር። ውድና የተከበራችሁ አድማጭ ተመልካቾች፣ የዚህ ቻናል ቤተሰቦች እንደምን አላችሁልን? ደና ቆያችሁ ወይ? እንኳን ወደዚህ ቻናል በደና መጣችሁ እያልኩ በዚህ ቪዲዮ የጽናት ድራማ ነው የማጋራችሁ። ቪዲዮን እስከ ፍጻሜው እንድታዩት ቆይታ እንድታደርጉ ስል ግብዣዬ ነው። በማነቃቃት በማስተማር ግንዛቤ በመስጠት ቀደምት የሆነው የጽናት ድራማ እንግዲህ እዚህ ክፍል ላይ ደርሷል። በባለፈው ክፍል እንደተመለከት ነው ሰኒያው ታግታ ነበር። አሁንም እንደታገተች ነው። እህቷ ራኬብ ደግሞ ከውጭ ከመጣች ጊዜ ጀምሮ የእሷ አለመኖር የእሷ የት መሆኗ እጅግ አስጨንቋት ሳለ እንግዲህ የሆነ ጊዜ በአጋጣሚ ስልክ ባገኘችው ስልክ ሰኒ ደውላላት ይዘውኛል የሚል ነገር ከአንደበቷ ስታወጣ ነበር። ከዛም በኋላ ያው ለፖሊስም አመልክታ ነበር። ያው በሷ የምትጠረጠረው ማለትም ከእሷ ጋር ትንሽ ተነጋግረው የነበሩት ከጽዮን ጋር ስለነበር ጽዮንንም እንግዲህ አሳስራታለች። በዛም የተነሳ ጽሆን፣ ወይ ዘመዷ ትሆን እንግዲህ አይታወቅም። የምህሩ አማት የሆነችው እንግዲህ በጽሆን መታሰር በጣሙን ተጨንቃለች። ልክ እንደ ልጄ ነው የማያት እያለች እንግዲህ እያጎበደደች ትገኛለች። ከምህሩ ይልቅ እንግዲህ ለጽሆን ነው ፍቅር ያላት፣ ቀረቤታም ያላት ምክንያቱም ፂሆንን ሲጀመር አትወዳትም ነበር። አሁን ላይ ግን ከእሷ ሀሳብ ጋር ስለምትስማማ ለእሷ ሴራ ምቹ ቀኝ እጅ ስለሆነቻት ከዛም የተነሳ እንግዲህ ለፂሆን ፍቅር አላት። ከዛም የተነሳ በመታሰሯ በጣሙን ተጨንቃ እንግዲህ ቤቷ አጠገቧ ባለቤቷ መጥቶ ሲያናግራት እስከ ማትሰማ ድረስ እስክትደነዝ እስክትፈዝ ድረስ ነው እንግዲህ የተጨነቀችው። ባለቤቷን በእሷ እንዲህ መሆን እጅጉን ተገርሞ እንዴት በዚህ ልክ ሲል በጣም ተጨንቆም ተናዶባትም ሲናገራት ነበር። ስፒድ የሰራው ስራ ሳያንስ ብሎ ብሎ እነ ሰኒ ቤት አካባቢ ማንዣበቦ ምን አስቦ ነው? እንግዲህ በአጋጣሚ ራኬብ ከቤቷ ስትወጣ ተመልክተው ነበር። ለምንስ መጣ ስትል እንደገናም ከላይ እስከታችም ስትመለከተው ያደረገውን ጫማም ከዚህ በፊት እዛ በራፍ ላይ አይታው ነበር እዛ ማናት እህቷ ሰኒ የታገተችበት ይመስለኛል፣ እዛው ግራውንድ ውስጥ ነው። ስለሆነም ጫማውን አውልቆ እንግዲህ የገባበትን አቅጣጫውን አይታ ልቧ ጠርጥሮ ነበር ይህ ጫማ እያለች እና ያንኑ ጫማ አድርጎ ስለነበር እሱ በጣም አስተውላ ስትመለከተው ነበር። እናም ስፒድም የእሱን ብሶ እንግዲህ ወደ ውስጥም ዘልቆ ቤቷ ለመግባት አስቦ ነበር። አስቦ እንግዲህ ምን ፈልጎ ነው ገብቶ ምን ሊያደርግ? እህቷን አገተ። እሷንስ ምን ሊያደርግ አስቦ ነው? እዛ ድረስ ድፍረቱ ራሱ መሄዱ። እናም እሷም ያው ፊት አልሰጠችውም። ወደ ውስጥም እንዲገባም ጭራሽም አልፈቀደችም። ልሄድ ነው ብላ ያው ቤቱን ዘግታ ትታ ሄዳ ነበር። ስፒድ እንግዲህ አብሮት በሚሰራው ልጅም እምነት የለውም። ምክንያቱም ሰኒን እንግዲህ ይንከባከባታል፣ የሚያስፈልጋትን ይሰጣታል፣ አይበድላትም ልጁ እና ያው ትሪት ያደርጋታል። ምክንያቱም ሰውን መጉዳት አንፈልግም፣ ሰውን መጉዳትም የለብንም ሳንጎዳ የምንፈልገው ነገር እናገኛለን የሚል ነው ውላቸው። ስለሆነም ልጁ ከውሉ አልወጣም። ይህ ስፒድ ግን በጭካኔ የተሞላ ስለሆነ እንግዲህ እየደበደበ እየተማታ እየጎዳ በምግብም በተለያየ ነገር ሰውን እየጎዳ የሚፈልገውን ነገር ማግኘት ነው ካላገኘ ደግሞ ሰውን እስከ መግደልም ድረስ እንግዲህ እንደዛ አይነት ተጽዕኖ ፈጣሪ የሆነ ሰው ነው ለዛም የማይመለስ ሰው ነው ይህ አብሮት የሚሰራው ልጅ ግን በዛ አይስማማም ሰውን በመጉዳት አልፎ በመግደል ባለው ነገር በጨራሽ አይስማማም ይህ ውላችንም አይደለም እያለ በዚህ ብዙ ጊዜ ይጨቃጨቃሉ። ይህ እስፒድ ደግሞ አንተ ጨካኝ እንዳለንክ እያወቅኩ ከእኔ ጋር እንድትሰራ ማሳተፌ አንተን ጥሩ አልነበረም፣ ቀድሜ ይህንን እያወቅኩ ስትሰራው እያለ ነበር እንግዲህ ለብቻው ቁጭ ብሎ ይህንን በማድረጉ ይህንን ልጅ አብሮ ከሱ ጋር እንዲሰራ በማካተቱ ራሱ እየተጸጸተ ነበር። የናቲ ጓደኛ አንቡጥ ወይም ሜላ ተብዬዋ እንግዲህ የኒናን ከክፍለ ሀገር መምጣት ሰምታ እናም ደግሞ ኒናን ደግሞ ናቲ ስለሚወዳት ክፍለ ሀገር ከሄደች ጊዜ ጀምሮ እንደውም በጣምም ናፍቃው እንደው ከዚች ከእንቡጧ አሷ ትሻ ላይ ነበር እያለም ብዙ ጊዜ ያስታውሳትም ነበር። ስልክም ሲያወራ ልክ እንደ ፍቅረኛ እያስመሰለ እንደዛ አክት እያደረገም ሲያወራት እንደናፈቀችውም ሲገልጽ ላት እንግዲህ ቺ እንቡጥ ተብዬዋም ስትሰማ ትቀና ነበር። እኔ አጠገብ እያለው እንዴት እንደዚህ አይነት ነገር ታወራለህ? እያለችውም ነበር እና ያንን ቂሚዛ ይቺ እንቡጥ ኒናን ልትናገራት ስትነሳ እንግዲህ ብርቄ ሰምታ በኒና የመጣ በአይን የመጣ ስትል ደብድባት ከቤት ትታ እንድትወጣ አድርጋ ነበር። እንግዲህ ኒና ለብርቄ መልካም ነገር ነው ያደረገችላት፣ ካለችበት ህይወት ተጨቁና ከምትኖርበት ኑሮ እንደ ሚስት ሳይሆን እንደ ባሪያ እየታየች ከምትኖርበት ኑሮ አስጠፍታት እዚህ አምጥታታለች እዚህ አምጥታትም እንግዲህ እንዲሁ አልጣለቻትም ያው እሷም የራሷ የምትለው ነገር የለም ከነ ኪራ ጋር ተጠግታ ነው የምትኖረው ሆኖም ግን ያው ብርቄንም እንዲሁ እዛው እንድትጠጋ ስራ እስክታገኝ ድረስ እንድትኖር አድርጋለች ያም ሳያንሳት እንግዲህ ብርቄ ስራ ፈታው እንደው ነጠላይንም ቢሆን ልቋጭ ስትል የተቋጨ ነጠላ ፈታ እንደገና ስትቋጭ ከምቦዝን እያለች እንደዛ ስታደርግ እንደዚህን ሙያ ካለች ለምን አሰሪ መሉ ብላት። ያው ማስታወቂያ ጽፈው በር ላይ ለጥፈው ነበር። በዛም ኪራ ተናዶባቸው ነበር። ምክንያቱም እሱ ብቻውን መኖር ነው የሚፈልገው። ከዚህ በኋላ ኒናም ብትሆን ስራ እንድትሰራ የራሷን ኑሮ እንድትኖር ከዛ እንድትወጣ ከዛ እኔና ጽናት እዛ ቤት በነፃነት በሰላም በፍቅር በቃ ለብቻችን መኖር ነው የምንፈልገው፣ ነው እቅዱ። ምን እንደመጣበት ምን እንደተዘጋጀበት እንግዲህ አላወቅም። የስፒድን ማንነት አላወቅም። እዛ ቤት የመጣበትንም ዓላማ እስካሁን አላወቅም። እንግዲህ እሱ ሰርግ እያሰበ ነው ከፅናት ጋር ለመጋባት እንደዛ እንደዚህ እያሰበ ነው። በተዘዋዋሪ ግን ከባድ እንግዲህ ድግስ መዘጋጀቱን አላወቀም። የስፒድን እንግዲህ ስፒድ የኒና ዘመድ ናት ብሎ ነው እንግዲህ ዘመዴ ነው ስላለች ኒና ምንም የገለጸችው ያሳወቀችው ነገር የለም። እንግዲህ በቀጣይ ክፍል በዚህ ላይ እንግዲህ በስፋት በዝርዝር የምናይ ነው የሚሆነው። ኪራ እንዳለው ተሳክቶለት ጽናትን አግብቶ በሰላም እዛ ቤት ይኖር ይሆን ወይስ የስፒድ ሀሳብ ተሳክቶለት እንግዲህ ቅዱን ለማሳካት ነው እዛ ቤት የመጣው ሊበቀል ነው የመጣው ንብረቱን ሁሉ የራሱ ለማድረግ ነው የመጣው እንዳለው ሲሳካለት ይሆን እነ ጽናትም በብርቄ መጥፋትና እዛ እነሱ ጋር አዲስ አበባ በመሆኗም ተጨንቀዋል ምክንያቱም በዛ ብከሰማ ያው ድሮም ጠላት ነው አሁንም ይብስበታል ሲሉ እንግዲህ ምን ማድረግ አለብን እያሉ በተደጋጋሚ ያው ከዴቭ ጋር ፅና ስታወራ ከጀርባ ሆኑ በዛ ብደርሶ ማድመጧቸው ነበር በተወሰነ መልኩ። እናም ስለ ብርቄ ነው የምታወሩትም ብሎ ሲጠይቃቸውም ነበር እነሱም ተደናግጠው ያው አይደለም ብለዋል። ግን ያው ስለ እሷ እንደሚያወሩም ጠርጥሮ ነበር። እናም ያው አሁን ላይ እሱም ቀረች እንደወጣች በፊት ጊዜ አጨክንም ትመለስ ነበር። እናም የት እንደሆነች ቢያንስ አውቅ ነበር። አሁን ግን ወታቀረች ጨከነች፣ ምን ሆና ነው መሬት ተከፍቶ ዋጣት ወይ እያለ እንግዲህ ዙሪያ ገባውን እያጣራ ነው። እናም በስተመጨረሻም እዛ መሆኗ ከታወቀ ያው እነ ጽናት ላይ ነው እንግዲህ በቀሉን የሚፈጽሙ። እነሱ አውቀው ያደረጉ ነው የሚመስላቸው እሱ ጠላ ስለሆነ ልቡ መልካም ነገር ስለማያስብ ማለት ነው። ብርቄም እዛው ባለችበት በህልሟ ሁሉ እንግዲህ እየተጨነቀች ሲመታኝ እንዲህ ሲያደርገኝ አየው እያለች በህልሟም እየጮኸች እንግዲህ ለኒና ረፍትም ነስታት አለች። ኒና ማርፈሽ ተኝ እያለቻት እንቅልፋት ሽኝ ረፍታት ሽኝ እያለቻት ነው። እናም ደግሞ በእኔ ማታሳቢ ወደሽ ነው ፈቅደሽ ነው እኔ የተባበርኩሽ እንጂ እያለች ነው። እንግዲህ ያው ብርቄ በመምጣቷ በመሸሸዋ ከዛ ህይወት እንግዲህ በመውጣቷ ያው ምናልባት ግፍ እንዳይሆንብኝ ብላ ከፈራሽ ነው እንጂ በዚህ እንግዲህ በመምጣቷ በጣም ደስተኛ ናት። እሷ ያው ምንም ፍቅርም የላትም ተጨቁና እየኖረች እንደ ባሪያ እያኖራት እንደ ሚስት ፍቅር እንኳን ሳይሰጣት በዛብ ማለት ነው። የናሁም አባት ራኬብን እንግዲህ ቅርታ ሊጠይቋት በዛውም ደግሞ ስለ ጽሆን ሊጠይቋት እንድትፈታ እንድትፈቅድ እየጠየቁ ነበር። እሷ ግን በጭራሽ ስለ እህቴ አንድ ነገር ካልሰማው በጭራሽ እያለች ነው እንግዲህ እሳቸው እሺ እንግዲህ ውስ ይቅርታዬን ብቻ ተቀበኝ፣ በሚስቴ ስም ይቅርታ ጠይቅሻለሁ እያሏት ነበር። እሷ ግን መቼም ይቅር የማልለው ንግግር ነው የተናገረችኝ፣ በጣም ነው የሰበረችኝ፣ እንደ እናቴ ሞት ቀን ነው የተሰማኝ እንደውም እያለች ምክንያቱም በጣም ከባድ የሆነ ንግግር መርዝ የሆነ ቃል ከአፏ ስታወጣ ነበር። የምህሩ አማት በጣም ከባድ ሰው ናት። እንግዲህ ምህሩም ችሎታውን ሰጥቷት ነው እንጂ የምትቻል ሴት አይደለችም የምህሩ አህማት የነውም እናት ማለት ነው። በአጠቃላይ እንግዲህ በዚህ ክፍል የተመለከትነው ይህንን ይመስላል። ቀጣይንም ክፍል በቀጣይ የምናጋራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ቪዲዮንም ላይክ ማድረግ እንዳትረሱ ሀሳብ፣ አስተያየት በኮሜንት ማስቀመጥ ይቻላል። ስለምታበረታቱን ከልብ አመሰግናችኋለሁ። በያላችሁበት ደህና ቆዩን።